ሰላም የላራ ዩቲዩብ ተከታታዮቻችን እንዴት ናችሁ? ዛሬ ደግሞ ታይሮይድ ፋንክሽን ቴስት ለምንለው፣ ጥቅሙን፣ ምርመራውን እንዲሁም ሳይንሱ ምን ይመስላል የምለውን የምንማማር ይሆናል። ኮመንትሊ እንግዲህ ይሄ ስራልን እያላችሁ የምታስቀምጡትን ሁሉ እናየዋለን በምንችለው ፍጥነት፣ እንግዲህ ሁሉን ለማዳረስ እየጣርን ነው። በተረፈ ይሄን አካውንት ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። ዛሬም እንግዲህ ማሳሰቢያችን እንደቀጠለ ነው። ቪፒኤን ከፕሌይስቶር ወይም ከአፕስቶር አውርዳችሁ አብረታችሁ የኛም ቪዲዮች እንድትመለከቱ ና። ስራችን እንድታበረታቱ በትህትና ጠይቃለሁ። በተረፈ ወደ ቪዲዮ የታይሮይድ እጢ እንግዲህ የሚገኘው አንገታችን አካባቢ ከፊት ለፊት በኩል አዳምስ አፕል ከምለው ወይም ደግሞ ድምጽ ከምናወጣበት ከቮይስ ቦክሳችን ስር ነው የምናገኘው። የቢራቢሮ አይነት ቅርጽ ነው ያለው። የዚህ የታይሮይድ ግላንድ እንግዲህ ዋነኛ ጥቅሙ ቲስሪ እና ቲፎር የምላቸውን የታይሮይድ ሆርሞንን ማመንጨት ነው። ቲስሪ ማለት ሙሉ ስሙ ትራይ አይዶ ታይሮክሲን ነው። ምን ማለት ነው? ሶስት አዮዲንን የያዘ ታይሬክሲን ሆርሞን ማለት ነው። ቲ4 ደግሞ ሙሉ ስሙ ቴትራ አዮዶ ታይሮክሲን ነው። ይህም አራት አዮዲንን የያዘ ታይሬክሲን ሆርሞን እንደማለት ነው። የነዚህን ጥቅሞች ስንመለከት የሰውነት ሙቀታችንን ለመቆጣጠር ጤናማ የሆነ የልብ ምት ስርዓት እንዲኖረን ብለድ ቮሊዩማችንን ሜንቴን ለማድረግ ለአእምሮ እድገት እና አጠቃላይ ጤንነታችን የተሟላ እንዲሆን ከፍተኛ የሆነ አስተዋጽኦ ያደርጋሉ። ከታይሮይድ ግላንዳችን መጀመሪያ የሚመነጭ ሆርሞን ቲፎር የምንለው ነው። ይሄ ቲፎር ሆርሞን መጀመሪያ ሲመነጭ ኢንአክቲቭ ፎርም ነው። ታዲያ ጉበታችን፣ ኩላሊታችን ጋርና ፐሪፌራል ሴል በምለው እነሱ ጋር በመሄድ ዲ አዮናይዜሽን በምለው ፕሮሰስ አማካኝነት ቲፎር ወደ ቲስሪ ይቀየራል። አንድ አዮዳይድ ሎስቶ ያደርጋል ማለት ነው። ይሄ ቲስሪ ፎርም የተፈጠረው ደግሞ አክቲቭ ፎርም ነው። ወደ ተለያዩ የሰውነት ክፍሎቻችን በመሄድ ተጽዕኖ ያሳድራሉ። ታዲያ የእንቅርት በሽታ ምንድን ነው? እንቅርት ወይም ጎይተር ማለት የታይር ግላንዳችን እብጠት ሳይዙ መጨመር ማለት ነው። አመጋገባችን ውስጥ በቂ አይዲን ከሌለ ሰውነታችን ውስጥ የአይዲን እጥረት ከተከሰተ ታየርግላንዳችን በቂ የሆነ የታይሮይድ ሆርሞንን ማምረት አይችልም። ለዚህ ደግሞ መፍትሄ ሊሆን ይችላል ብሎ በማሰብ ብዙ ሴሎችን ማምረት ይጀምራል ማለት ነው። እነዚህ ሴሎች ደግሞ የቢራቢሮ ቅርጽ ያለውን የታይሮይድ ግላንዳችን ሳይዙ እንዲጨምር፣ እንዲሰፋ ያደርጉታል። ይሄ እንቅርት ወይም ጎይተር እንለዋለን። አሁን ደግሞ በሰውነታችን ውስጥ የታይሮይድ መጠን መጨመር ሃይፐርታይሪዝም ስለምንለው፣ እና በሰውነታችን ውስጥ ደግሞ የታይሮይድ መጠን ማነስ ሃይፖታይሪዝም ስለምንለው የምንነጋገር ይሆናል። ከሃይፐርታይሪዝም ስንጀምር ሁለት አይነት ሃይፐርታይሮዲዝሞች አሉን፣ ፕራይማሪ እና ሰከንዳሪ የምንላቸው። ፕራይማሪ ሃይፐርታይሮዲዝም ማለት የታይሮይድ ግላንድ ችግር ነው። በዚህ ጊዜ ቲኤስኤች መጠናችን ይቀንስና ቲስሪ እና ቲፎር መጠናችን ከፍተኛ ይሆናል። በሃይፐር ታይሮይድዝም የሚጠቁ ሰዎች አብዛኛው ሰዎች ምልክት አያሳዩም። ነገር ግን አንዳንዶቹ ላይ ድንገተኛ የሆነ ክብደት መቀነስ፣ የልብ ምት መዛባት፣ ብስጭት እና ከፍተኛ የሆነ ላበት ይታይባቸዋል። ፕራይማሪ ሃይፐር ታይሮይድዝም ከሚያመጡብን ችግሮች የመጀመሪያው እንግዲህ ግሬቪስ ዲዚዝ የምንለው ነው ግሬቪ ዲዚዝ ማለት አውቶሚዩ ዲስኦርደር ነው። ሰውነታችን ባልታወቀ ምክንያት ብዙ አንቲቦዲዎችን ያመርታል። እነዚህ አንቲቦዲዎች ደግሞ ቲ ኤስ ኤች ስራውን በትክክል እንዳይሰራ ሄደው ያገቱታል ማለት ነው። እነዚህ ሰዎች ውስጥ ኦልሬዲ በቂ የተመረተ ቲ ትሪና ቲ ፎር አለ። ቲኤስኤች መጠናቸው ግን ዝቅተኛ ነው። ሰውነታችን ደግሞ ኔጌቲቭ ፊድባክ የሚለው ሲስተም አለ። ኦልሬዲ ብዙ ቲስሪ እና ቲፎር መጠን ከተመረተ ከዚህ በላይ ቢመረጥ አያስፈልግም በማለት ቲኤሴ ስራውን እንዳይሰራ ያግቱታል ማለት ነው። ስለዚህ በፕራይመሪ ሃይፐርታይሪዝም የተጠቁ ሰዎች በምርመራ ወቅት ቲስሪ እና ቲፎር መጠናቸው ከፍተኛ ሲሆን TSH መጠናቸው ግን ዝቅተኛ ይሆናል። ግሬቭስ ዲዚዝ እንግዲህ ከሚታዩ ምልክቶች ውስጥ የመጀመሪያው የአይን መፍጠት ነው። ሁለተኛው በሰጭት የልብ ምት መዛባት፣ ሙቀት መቆጣጠር አለመቻል አለመቻልና የተለያዩ ምልክቶች ይስተዋልባቸዋል። ሁለተኛው ደግሞ ሰከንደሪ ሃይፐርታይዲዝም ነው። እዚህ ጋር ችግሩ ያለው ፒቱታሪ ግላንዳችን ጋር ነው። ፒቱታሪ ግላንዳችን እንግዲህ ቴስችን ያመርታል። ቴስች ደግሞ ቲስሪ እና ቲፎር የምንላቸውን የታይሮይድ ሆርሞን ያመርታሉ ማለት ነው። ፒቱታሪ ግላንዳችን ችግር ካጋጠመው ከፍተኛ የሆነ ቴስች መጠን ዝም ብሎ ማምረት ይጀምራል። ከነዚህ ጋር ተያይዞ ቲስሪ እና ቲፎር መጠንም ከፍተኛ ይሆናል ማለት ነው። ስለዚህ በሰከንደሪ ሃይፐርታይዝም የተጠቁ ሰዎች በምርመራ ወቅት ቲኤስኤች መጠናቸው፣ ቲስሪ እና ቲፎር መጠናቸው ከፍተኛ ነው የሚሆነው። ስለዚህ ጠቅለል ስናደረገው ሃይፐርታይዝምን ከሚያስከስቱብን ነገሮች ውስጥ የመጀመሪያው ብዙ አይድኖችን መመገብ ነው። ሁለተኛው የፒቱታሪ ግላንድ ካንሰር ካጋጠመን ነው። ሶስተኛው ደግሞ በእርግዝና ወቅት ተያይዞ የሚከሰት የታይሮይድ ህመም ችግር ነው። አራተኛው ከዘር ጋር ተያይዞ የሚመጣብን ነው። ግሬቪ ዲዚዝ እንግዲህ የምንለው ይህ አውቶሚኒ ዲዚዝ ነው በዋነኝነት የሚያመጣብን ፕራይመሪ ሃይፐርታይሮይዲዝም ነው። ወደ ሃይፖታይሮይዲዝም ደግሞ ስንመጣ ሃይፖታይሮይዲዝም ማለት በሰንታችሁ ውስጥ የሚመረተው የታይሮይድ መጠን ሲቀንስ ነው። ይህም ፕራይማሪ እና ሰከንደሪ የምንላቸው አሉ። ልክ እንደ ቀደሙ ሁሉ ፕራይማሪ ሃይፖታይዲዝም ከሆነ የታይሮይድ ግላንዳችን ችግር ስለሆነ በእነዚህ የሚጠቁ ሰዎች ምርመራ ላይ ቲኤስኤች መጠናቸው ከፍተኛ ይሆንና ዝቅተኛ የሆነ T3 እና T4 መጠን ይታይባቸዋል። ሰከንደሪ ሃይፖታይዲዝም ያጋጠማቸው ሰዎች ደግሞ የፒቱታሪ ግላንዳቸው ችግር ስለሆነ ሶስቱም ቲኤስኤችም T3ም T4ም ዝቅተኛ ይሆናል ማለት ነው። ፕራይማሪ ሃይፖታይሮይድዝም የሚያመጡብን ሁለት መሰረታዊ ህመሞች አሉ። የመጀመሪያው ሃሽማቶ ዲዚዝ የሚለው ነው። ይህም እንደ ቅድሙ ሁሉ የራሳችን አንቲቦዲዎች ታይር ግላንድ ውስጥ የሚገኙትን ፎሊክላር ሴል የምንላቸውን ሄደው አታካ ያደርጋሉ። በዚህ ምክንያት በቂ ቲሲ እና ቲፎር መጠን በሰንታችን ውስጥ አይመረትም። ነገር ግን ቲሲቻችን ከፒቱታሪ ግላንድ ሲሆን የሚመረተው እሱ እንደጨመረ ይቀራል። ቲሲ እና ቲፎር መጠናችን ግን ዝቅተኛ ይሆናል ማለት ነው። በዚህ የሚጠቁ ሰዎች እንግዲህ የልብ ምታቸው መቀነስ፣ በፊት በቅልጥፍና የሚሰሩትን ነገር አሁን አቅም ማጣት፣ ህጻናት ላይ ደግሞ እድገታቸው ሁሉ እስከሚገታ ድረስ የሚደርስበት ሁኔታ አለ። ሁለተኛ የበሽታ አይነት ደግሞ አዮዲን ዴፍሽንስ የምንለው ነው። በአዮዲን እጥረት አማካኝነት ሃይፖታይሪዝም፣ ፕራይማሪ ሃይፖታይሪዝም ይከሰትብናል። እነዚህ አዮዲን እንግዲህ ቲስሪ እና ቲፎርን ለማምረት ስለሚረዱ ነው። ቲስሪ የተባሉ ራሱ ሶስት አዮዲንን ስለያዘ ነው። ቲፎርም ደግሞ የተባሉ አራት አዮዲንን ስለያዘ ነው። አመጋገባችን ውስጥ በቂ አዮዲን ከሌለ እነዚህ ቲስሪ እና ቲፎር መጠን አይመረቱም። ስለዚህ በምርመራ ወቅት ቴስቴቻቸው ከፒቱታሪ ስለሆነ የሚመረተው ከፍተኛ እንደሆነ ይቀራል። ቴስሪ እና ቲፎር ግን በቂ አይዲንስ ሳላገኙ ፎርም አይደረጉም ዝቅተኛ ይሆናል ማለት ነው። አሁንም ተመሳሳይ የሆነ ኬዝ ነው። በዚህ የሚጠቁ ሰዎች ልብ መታቸው ይቀንሳል። ህፃናት ከሆኑ እድገታቸው ይገታል። በቅልጥፍና የሚሰሩትን ነገር ማድረግ አይችሉም። በጣም የሆነ ድካም ይሰማቸዋል። ሙቀት በፍጹም አይቆጣጠሩም ማለት ነው። ሰከንደሪ ሃይፖታይዲዝም ማለት የፒትታሪ ችግር ስለሆነ ቴስቲሽ በበቂ ሁኔታ አይመረትም። ቴስቲሽ ደግሞ በበቂ ሁኔታ ካልተመረተ ተያይዞ ዝቅተኛ የሆነ ቲስሪ እና ቲፎር መጠን ሰውነታችን ይኖራል ማለት ነው። ሰከንዳሪ ሃይፖታይሮይዲዝም ያለባቸው ሰዎች ቴሴቻቸው፣ ቲስሪያቸው እና ቲፎራቸው ዝቅተኛ ነው የሚሆነው። በአጠቃላይ እንግዲህ ይህንን የታይሮይዲዝምን ችግር በላብራቶሪ እንዴት እንመረምራለን፣ አሁን ቀጣይ የምናየው ሆኗል። ከታካሚያችን እንግዲህ ቬነስ ብለድ ከወሰድን በኋላ የምንጠቀመው ቲዩብ ሴረም ሰፓሬተር ቲዩብ ቢጫውን ቲዩብ ነው። እዛ ላይ ደሙን ከጨመርን በኋላ ክሎት እስኪያደርግ እንጠብቃለን። ደግሞ ልክ ክሎት ሲያደርግ ሴንቲፊጅ በማድረግ ሴረሙን በመጠቀም ነው የምንሰራው። እኔ እንግዲህ ዛሬ የማሳያችሁ ፋይን ኬር የሚለውን በመጠቀም ነው። የተለያዩ ማሽኖች ሲመጡ የተለያዩ ፕሮሲጀርስ ስላላቸው ሊፍሌት ማንበብ እንዳትዘነጉ። ይሄ ከፋይን ኬር ጋር ከኪቱ ጋር የሚመጣ በፈር አለ። ስለዚህ እዛ ጋር ሌብል አድርገን ፓይፔታችንን ወደ 75 ማይክሮሊትር ቀይረን ሳምፕሉን በፈር ውስጥ እንጨምሯለን ማለት ነው። ለቲስሪም፣ ለቲፎርም፣ ለቲሲችም የተለያየ በፈር ያላቸው፣ እነሱ ጋር ከጨመርን በኋላ ሚክስ አድርገን ቲፑን እየቀያየርን ኪቱ ላይ የቲስሪም በፈር ቲስሪ ኪት ላይ የቲፎርም በተር ቲፎር ኪት ላይ የቲሲችም በፈር ሚክስ ያደረግነው ቲሲች ኪት ላይ ጨምረን ለማሽኑ እናስነብበዋለን ማለት ነው። በዚህ መሰረት ውጤት ሪሊዝ ይደረጋል። ታዲያ የጤነኛ ሰው ቲስሪ ቲፎር እና ቴስሽ መጠን ስንት ነው? የጤነኛ ሰው ቲስሪ መጠን ከሰባ እስከ ሁለት መቶ ባለው ውስጥ ነው። ቲፎር መጠናችን ደግሞ ከ5.1 እስከ 11 ባለው ውስጥ ነው። ቲኤስኤች መጠናችን ደግሞ ከ0.4 እስከ 4 ባለው መጠን ውስጥ ነው። የጤነኛ ስም የሚወጣው ከዚህም ዝቅተኛም ከሆነ ከዚህም ከፍተኛም ከሆነ በእነዚህ ቁጥሮች መሰረት ሩሏት ምን ማድረግ ይሆናል። የመጨረሻ እንግዲህ አመጋገባችን እንዴት መሆን አለበት የሚለው ነው። ጤናማ የሆነ የታይሮይድ መጠን በሰውነታችን ውስጥ እንዲኖር ማድረግ ያለብን የአዮዲን ጨውን መጠቀም ነው። ይሄ አዮዲን ጨው እንግዲህ በሰውነታችን ውስጥ መብዛትም ማነስም የለበትም። ሁለተኛው ደግሞ የወተት ተዋጽኦችን ነው። እንዲሁም እንቁላል መመገብ እንደ አሳ ያሉትን መመገብ እና የፋይበር እህሎችን መጠቀም ተመራጭ ነው የሚሆነው። ከኢንዶክሪን ሆርሞኖች እንግዲህ ስለ ታይሮይድ የሰራ ነው ይህንን ይመስላል። እንደተጠቀማችሁበት ተስፋ አደርጋለሁ። በተረፈ ማሳሰቢያችን እንዳትረሱ የሰራ ነው ቪዲዮ ስትመለከቱ ፒን እያበራችሁ እንድትመለከቱ እና ስራችን እንድታበረታቱ በትትና ጠይቃለሁ። በተረፈ ይህን አካውንት ሰብስክራይብ፣ ላይክ እና ሼር እያደረጋችሁ በቀጣይ ቪዲዮ እስከምንገናኝ ድረስ እግዚአብሔር አሁንም የሁላችንም ጤና ይጠብቅ። አመሰግናለሁ።